ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ ከጀመሩ ሁለተኛ ሳምንታቸው ላይ ይገኛሉ። በአጠቃላይም ሶስተኛ ሳምንቱን የዘለቀው የጤና ባለሙያዎቹ ንቅናቄ አሁንም እንደ ቀጠለ መሆኑን መረጃዎች ያሳያሉ። የአገዛዙ የተለያዩ ባለስልጣናት የጤና ባለሙያዎቹን በመሰብሰብ በጊዜያዊ ማታለያና ማጭበርበሪያ ስልቶች የስራ ማቆም አድማውን ለማስቆም ከፍተኛ ርብርብ እያደረጉ እንዳለ ነው የደረሰን መረጃ የሚያመለክ አመልክተው። በሌላ በኩል አብይ አህመድ በቀጥታም ለጤና ባለሙያዎቹ ባይሆንም መሰል ጥያቄዎችን ለሚያነሱ በሙሉ በሰጠው ምላሽ እንደነዚህ አይነት ጥያቄዎች ራዕይ አልባ የሆኑ ደካማ ሰዎች ሲል ዘልፏቸዋል። በጤና ባለሙያዎች ወቅታዊ የእንቅስቃሴ ዙሪያ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። ብዙ ነገሮችን እየሰማን ነው። መረጃዎች እንደሚያመለክቱት በአሁኑ ሰዓት እንቅስቃሴ ላይ ያሉት ሲኒየር የሕክምና ባለሙያዎችም ስራውን ሊያቆሙ እንደሚችሉ እየተገለጸ ነው ያለው። ምክንያቱም ከአቅማቸው በላይ ሆኗል ችን አድማ የመጡትን የጤና ባለሙያዎችን ሸፍነው መስራት የሚችሉበት ሁኔታ የለም። ስለዚህ ሊያቆሙ እንደሚችሉ እየተነገረ ነው። አድማው ለሶስተኛ ሳምንት ዛሬም እንደቀጠለ ነው። በተለያዩ ሆስፒታሎች ያለው የህክምና እንቅስቃሴ ምንም ዚህ ግባ የሚባል አይደለም። በእርግጥ አንዳንድ ሲኒየር ሐኪሞች የጊዜያዊ እና በጣም አጣዳፊ የሆኑ ጊዜ የማይሰጡ የህክምና አገልግሎቶችን እየሰጡ የነበረ ቢሆንም ከትናንት ወዲያ በርካታ ሆስፒታሎች የጎንደርና የጳውሎስ ሆስፒታልን ተከትሎ ሌሎችም ሆስ ሆስፒታሎች እንዲሁ ደብዳቤ እያስገቡ ነው። ለመንግስት እኛ ከአቅማችን በላይ ነው፣ ህክምና መስጠት ብቻችንን አልቻልንም። በዚህ ምክንያት በርካታ ሰዎች እየሞቱ ነው። ህክምና የሚያስፈልጋቸው ሰዎች እጃችን ላይ እያረፉብን በመሆኑ በማለት እነዚህን ሁለት የህክምና ማዕከላት ተከትሎ ጥቁር አንበሳና ዋቻሞ የሚገኘው የዩኒቨርሲቲ ሆስፒታል እንዲሁ ተመሳሳይ አይነት መግለጫ ወጥተዋል። እነዚህን ተከትሎ ሌሎችም ሆስፒታሎች አሁን ዛሬ ደብዳቤ ወደ መንግስት እየላኩ ነው። ከእንግዲህ በኋላ እኛ ሲኒየር የነበርን

ከየጠየቀውን ጥያቄ ይመልስልናል በማለት ከዛሬ ድረስ በታጋሽነትና በሆደሰፊነት ዜጎቻችን ከሞት ወደ ሞት ጎዳና እየሄዱ በመሆኑና እነሱን በተወሰነ ደረጃ እናተርፋለን በማለት እንቅስቃሴ ያደረጉ ቢሆንም መንግስት በአነሱ ጥያቄዎች ላይ እየፌዝ እና እየቀለደ የሚገኝ መሆኑን እና በአንዳንድ የመንግስት ባለስልጣናትም ላይ እየተገለጸ ያለው በሐኪሞችን ጥያቄ ዝቅ አድርገው አሳንሰው በማየታቸው ምክንያት ተገቢውን የሆነ ምላሽ ባለማግኘታቸው አሁን ሕክምና በማዕከላት የሚገኙ በጣት የሚቆጠሩ የሲኒየር ሐኪሞች ከሆስፒታል እየወጡ አሁን ሙሉ በሙሉ ሆስፒታሎች ሰው አልባ ወይም ሐኪም አልባ እስከመሆን ደረጃ ደርሰዋል። ይህን ተከትሎ በበይነ መረብ ለሁለት ቀናት ሲደረግ የነበረው በተለይ ለስምንት ሰዓታት ሲደረግ የነበረው ከመንግስት ጤና ጥበቃ ሚኒስቴር እና ሚኒስቴር ቤታው ሌሎች የሚመለከታቸው አካላቶች የጤና ባለሙያ ተወካዮች የተባሉ በየሆስፒታሉ ያሉ የተወሰኑ ዶክተሮችን ሰብስበው ድርድር የሚመስል ውይይት አድርገዋል። ነገር ግን ድርድሩ ያለ ውጤት ተጠናቋለኝ። አሁን የኢትዮጵያ ሰብአዊ መብት ኮሚሽን ሶስተኛ አካል ገለልተኛ አካል ነኝ እና እኔ ላደራድራችሁ በማለት ነገ ውይይት ሊደረግ እንደሚችል ነው የተነሳ የተጠየቀ ሰው። ነገር ግን ከዚህ መንግስት በውይይት እንዲሁም በድርድር መፍትሔ ማግኘት እንደማይችሉ አውቀው አሁንም በአድማቸው እንደቀጠሉ ነው የሚገኙት። በተለይ በዋናነት ከዚህ ቀደም እንደሚታወቀው የህክምና ባለሙያዎች ራበን፣ በጣም ችግር ላይ ነን፣ ልጆቻችንን ማሳደግ አልቻልንም፣ እየራበን ህክምና ስርዓት ብለው ባነሱት ጥያቄ ላይ የዛሬ ዓመት አካባቢ በትርፍ ጊዜያችሁ ዶሮ አርቡ ሀያ ሰላሳ ዶሮ ከጓሯችሁ እያረባችሁ እንቁላል ታገኛላችሁ፣ ወተትም ታገኛላችሁ፣ ማር እዛ ላይ ደግሞ ቢጨመር አሳ ብትጨምሩበት ደግሞ የተሻለ ኑሮ ደረጃ ይኖራችኋል በማለት እጅግ በጣም ከአንድ ጠቅላይ ሚኒስትር የማይጠበቅ የማፌዝ የሚመስል መልስ እንደሰጣቸው ይታወሳል። ዛሬ ደግሞ በኢትዮጵያ ጆ ስፔሻል ኢንስቲትዩት ተቋም ተገኝቶ ለነዚህ ሰዎች በሚመስል ሁኔታ ለሆዳቸው ብቻ በቀጥታ መልስ መስጠት እንኳን ባይችል ቪዥን የሌላቸው የዕለት ጉርስ ብቻ የሚያስጨንቃቸው የዕለት ጉርስ ብቻ የሚያኖር የሚመስላቸው ትኩረታቸው ሆድ ብቻ የሆነ በማለት ባቀረቡት ጥያቄ ላይ መሳለቂያ መልስ መልሶላቸዋል። አንድ ባልተሳካው ድርድር የተሳተፉ ሐኪም እንደተናገሩት ከሆነ ደግሞ አራት የድርድር ቅድመ ሁኔታዎችን አስቀምጠን ነበረ። አንደኛ የታሰሩ እንዲፈቱ፣ ከስራ የተባረሩ እንዲመለሱ፣ ዛቻና ማስፈራራት በሐኪሞች ላይ የሚደረገው ወይም በአጠቃላይ በጤና ባለሙያዎች ላይ የሚደረገው ዛቻና ማስፈራሪያ እንዲቆም፣ አራተኛ አዳዲስ የቅጥር ማስታወቂያዎች እንዲቆሙ። እነዚህ ቅድመ ሁኔታዎች እስካልተሟሉ ድረስ ወደ ድርድር አንሄድም። መጀመሪያ እነዚህ ጥያቄዎች መንግስት የአራቱን መልስ መመለስ አለበት። የታሰሩት ማስቸኳይ እንዲፈቱ የሚል በአጠቃላይ ስምምነት ላይ ቢደርሱ ግን መንግስት ከስምምነቱ በኋላ የመፍትሄ ሀሳብ ብሎ ያቀረበው ነገር የኔን ሀሳብ ብቻ ተቀበሉኝ በማለት ሙሉ ውጤት ሳያመጣ ተበትኗል። አሁን የኢትዮጵያ ሰብአዊ መብት ኮሚሽን እንግዲህ ለዜጎች የሰብአዊ መብት እሰት ከፍተኛ ወንጀል እየተፈጸመባቸው እንደሆነ እያወቀ አጣራዋለሁ በማለት አለባብሶ ያለፈ ይሄ ተቋም ዛሬ ደግሞ አደራዳሪ ሆኖ በማይመለከተው ጉዳይ ላይ ገብቶ ሊፈተፍት እንደሆነ ነው የደረሰኝ መረጃ የሚያመላክተው። እንግዲህ በሐኪሞች አጠቃላይ አሁን መንግስት እያደረገ ያለው ነገር ከስራ ከማባረሩ በየቤታቸው እያደነ ወደ እስር ቤት ከመውሰዱ በተጨማሪ ፍርድ ቤት አቁሞ በትናንትና ሁለት ዘጠኝ የሕክምና ዶክተሮች በመጀመሪያ ደረጃ ፍርድ ቤት በሽብር ወንጀል ክስ ያጣራን ስለሆነ የስምንት ቀን የጊዜ ቀጠሮ ይሰጠን በማለት አራዳ በሚገኘው አንደኛ ደረጃ የከፍተኛ ፍርድ ቤት የቀጠሮ ችሎት ላይ ተገኝተው የስምንት ቀን ቀጠሮ እንደተሰጣቸው ነው ማየት የቻል ነው። ይሄ በአጠቃላይ በመንግስት እያደረገ ያለው ነገር ሲበርድ በጄ ሲሞቅ በማንኪያ አይነት ነገር ነው እና መንግስት ጥያቄዎቻቸውን እንደማይመልስላቸው እነሱም አውቀውታል። የሕክምና ባለሙያዎችም በአጠቃላይ ቀውጧል የኢትዮጵያ ህዝብም ተረድቶታል። ከጎናቸው ነው ያለው። በእርግጥ እስከ ዛሬ ድረስ እንግዲህ ለሶስተኛ ሳምንት ከፍተኛ የሆነ ተጋድሎ እያደረጉ በጣም ከመጠን በላይ ጉዳት እየደረሰባቸው እንኳን እስካሁን ድረስ በአቋማቸው እንደ ጸኑ በመገኘታቸው እንደው እግረ መንገዴን በዚሁ አጋጣሚ ምስጋና ማቅረብ ፈልጋለሁ።